ሰዎች ካሉ ትንሽ ሀሳባቸውን ሊስማ እና ከዛኔም ደግሞ የምናገረው ነገር ይኖረኛል። እንዴት ማሚ ወንድሜ፣ አልሀምዱሊላህ ሁላችሁንም ሰላም ብያለሁ እ ሀሳባቸውን ሊስማ እና ከዛ ሀሳብ ይሰጣሉ። ሱሱ ቀጥይ፣ እስኪ ሱሱም ገብትሻል፣ ቆየ ተራ ንስጥሽ ላንቺ መሰላችሁ ሲያለ አንድ ሰው ሲያልፍለት አንወድም። መስፈርሳችን ፈርሳችን በጣም የሆነ አላደለ ስንሰበር ነው እንጂ የሚወዱት ስንነሳ አይወዱም። ለመስበር አስበው ነው። ያ ደግሞ ፈጣሪ ያነሳውን ሰው ፈጣሪ ሰው ሊጥለው አይችልም። ሰው እኛ በታች ገና ሕፃን ልጅ ነው። በዚህ እድሜያቸው ስንቶቹ ናቸው በጠላ ቤት በሽሻ ቤት በቃ ላለ እናትና አባትን እያስቸገሩ ያሉ ብዙ ልጆች አሉ። እነሱ ደግሞ በዚህ እድሜያቸው ሰርተው ስላለፈላቸው ቅናትም ይመስለኛል፣ አንዳንዶች የሚያስፈልፋቸው ከመቅናት። እንደሱ ሰርታችሁ ለመለወጥ እራሳችሁ ለመለወጥ አስቡ። እንዴት ሆነው ይሄ ልጅ ይህን ያክል ሰርቶ የተለወጠው፣ እኛም እንደሱ ብንሰራ እንለወጣለን ብላችሁ አስቡ። ለተሳዳ ሚሆን ከሳጀቡ ስራ ስሩ ተለወጡ፣ እናበረታታችኋለን። ችግር የለብንም። የሚከፍለው የቶካ አባኔ እኛ አይደለንም፣ እንከፍላችሁ። እኛ ለመበረታታት ወደ ኋላ አንድም። ግን ደግሞ ልጁን አትስደቡት፣ አለስሙ ስም አትስጡት፣ አለስራው ስራ አትስጡት። ህፃን ልጅ ነው፣ ከእናንተ በታች የሚያውቀው ያውቀው አለማያውቀው ደግሞ የፈለገውን ነገር ቢያወራ ባይዘባ፣ እናንተ እንደዚህ ባወራቸው ቁጥር እሱ ለመጣል እንግዲህ በለፋቸውበት ቁጥር እሱ ደግሞ ከፍ እያለ ነው የሚሄደው፣ እያደገ ነው። ያው ሰብስክራይቡ እየጨመረ ነው። ቲክቶክ ሳይጠቀ ከማራ ውስጥ ገብተዋል። እሱ እያደገ ነው የሚሄደው። እናንተ ግን ሁሌ የእሱ ስም እንዳጠራችሁ እንደፈተፈታችሁ ትኖራላችሁ። አታድጉም፣ ሰውንም አታሳድጉም፣ ራሳችሁም አታድጉም። መልካም ነገር ብታስቡና መልካም ነገር ብትናገሩ ፈጣሪ እናንተን ያሳድጋችኋል። ነገ ትልቅ ደረጃ ደርሳችሁ እናያችኋለን። እንዲህ ከምትመቀኙ ማለት ነው። ምቀኝነት ምን ይሰራላችኋል? ምንም አይሰራም እኮ፣ ምንም ጥቅም የለውም። ይሄ ልጅ ሰርቶ ነው ያገኘው። እንደሱ ስሩና እናንተም ተለወጡና አሳዩን። በቃ ተቀምጣችሁ ከምትለፈልፉ ሰርታችሁ ተለውጣችሁ አሳዩን። እኛ ደስ ይለናል። የማንም ደስታ ደስታችን ነው። የማንም ደስታ አብረሽና ሩታ አልሰረቁ፣ ሰው አልገደሉ፣ ዘረኝነት አልነዱ፣ በዘር ሰውን አልነኩ። በራሳቸው ሙድ ፈታ ብለው ሰርተው ለሚያድሩ ለምን በዚህ ያክል ጦርነት ጦርነት ይከፈትባቸዋል? ምን አደረጉ? ከዘር ወደ ዘር እንትናላሉ በራሳቸውም ፈታ ላሉ ፈታ ብለው ለሰሩ ሰው ለወደዳቸው፣ ለምን ወደዳቸው ማለት እኮ አትችሉም። ሰው ስጦታ ሰጣቸውና ለምን ሰጣቸው ማለት አትችሉም። የሰው ልጅ እኮ ስጦታ የሚሰጠው ወይ ለሀብታም ስለሆነ ሳይሆን፣ ወይ ዲሃ ስለሆነ ሳይሆን ለሚወደው ሰው፣ ስጦታ ፍቅር ይጨምራል ብታውቁት ኑሮ። ስጦታ ፍቅርን ይጨምራል እንጂ ያ ስጦታ እነሱን ይጠቅማቸዋል ብለው አይደሉም ቢሰጡ የሰጥ ሰውን ካለ ስጦታ ብታውቁት ኑሮ ፍቅር ይጨምራል መቀራረብን ያመጣል። ቤተሰብ የሆኑ እነዚህ ሰዎች ማለት ነው። ፍቅር ነው ላወቀው ሰው። ስለዚህ አትቅኖ እኛም እንደነሱ መልካም ነገር ሰርተን ህዝብ እንዲወደን መልካም እንሆን። መልካም ቅልብ ቢኖረን በለው ፈጣሪ ሲወዳችሁ ነው። ባይዘው የሰው የሚወዳችሁ ማለት ነው። እነሱ የሰው መወደድ አላቸው፣ የፈጣሪ መወደድ አላቸው። ምክንያቱም ውስጣቸው ንጹሕ ነው። ምቀኞች አይደሉም። የሰው እድገት ያስደስታቸዋል። ሰው ሲያገኝ ደስ ይላቸዋል እንጂ አይከፋቸውም። ስለዚህ እንደነሱ ሁኑ። እናንተም ታድጋላችሁ። ፈጣሪ ልቦና ይስጣችሁ። ለምትሳደቡ ሰዎች ልቦና ይስጣችሁ። እኛ ምቀኝነት የለብንም። ሁሉም ሀበሻ ቢያድግ ደስ ይለናል። እነዚህ ልጆች ነገ ላይ ቢያድጉ ለእኛም ይጠቅማሉ፣ ለሀገራችንም ይጠቅማሉ። እናንተም እደጉ እላችኋለሁ። አመሰግናለሁ፣ ድግስ ለሰጣችሁኝ። አትሰዳደቡ፣ መሰዳደብ ጥሩ አይደለም። አትስደቡት ማንንም አላካም። የሚራገምም አለ ደግሞ እርግማኑም ባይዘው ፈጣሪ እኮ የሌሱ ስራ ወደ ራሳችሁ እንዳይመልስና ነገ ላይ የሆነ ቦታ ወርቃችሁ እንዳናያችሁ ልቦና ይስጣችሁ እላለሁ። አመሰግናለሁ ስለአስገባችሁኝም፣ አሳቢንም ስለገለጥኩኝ በጣም አመሰግናለሁ። ክብሩልኝ እህታችን እኛም በጣም እናመሰግንሻለን። በጣም ጥሩ ሀሳብ ነው የሰጠሽው። እስካሁን ከሚሰጡት በላይ እንደው በጣም አንደኛው ሀሳብ ነው ያንቺ ሀሳብ። አንደኛ ስድብ ሳጨምሪ ባወራሻቸው ነገሮች፣ በቃ ትክክለኛ ነገር ጠይቁን እናሳያቸዋለን እያለች ነው መንገዱን፣ የዩቲዩብ መንገድ እንዴት እንደሆነ ጠይቁንና እኛ እናሳያችሁ። በቃ ከምትሳደቡት እንደዚህ እንደዚህ ነው ከምትሉ አብሬሽን ቢሆን ሩታን ቢሆን ጠይቃችሁ ደግሞ እኛ የራሳችሁ ጉዳይ ብለው ያባረሩትም ሰው የለም። ጉታጀራ ስንት ዩቲበር ነው የፈራው? ስንት ዩቲበር አልዋሻችሁም፣ ስንት ዩቲበር እኔ ከፍቼ ነበረ። አንድ ሌባ ናት ክፈት ምናምን ብላኝ ሚስጥሩን ነግሬያት የወሰደችብኝ ማለት ነው። እራሱ ነበረኝ ፎሌ ወደ ሰባት ሺህ ምናምን እኔ ብዙ ምሳሌ ከታትለው ሰባት ሺው ይዛብኝ ሄደች። በጣም ይህንን ማን ነው? እነሱ ናቸው ያስከፈቱኝም እነሱ ናቸው ገባቸው አይደል? በጣም ብዙ ዩቲበሮችንም አስከፍተዋል። በጣም ብዙ ሰዎችንም ጠቅመዋል። በጣም ለብዙ ሰውም ለተቸገረ ሰው ረድተዋል። ጠይቁ እናሳያችኋለን ብላለች እህታችን። በጣም እናመሰግናለን እህታችን። አውሩ ሌሎቻቸው ማሜ እንግዲህ አሁን ልግብ አለ ከተፈቀደልኝ። ኦኬ በመጀመሪያ ለዚች ሀሳብ አስበህ ቤቱን ከፍተህ ውይይቱን እንዲወያዩ ስለፈቀድክልን ክልን በጣም በጣም እናመሰግናለን። በማስቀ- ደግሞ አብርሽ እና ሩታ ማለት የሚዲያ አንበ- ሳና ነብር ናቸው። እንደ ለይታ ማለት ነው። ምክንያቱም ሩትና አብርሽ እንኳን ለራሳቸው ማለት ነው ለብዙዎች አልፎ ተርፎ በቂ የሆኑ ጀግናና ምርጥ ልጆች ናቸው። ማንንም ያልነኩ እዚህ ሚዲያ ላይ ወጥቶ ቸግሮናል፣ እርዱን ያላሉ የማንም እርዳታ የማያስፈልጋቸው ሰዎችን ወጥቶ ደግሞ እየረዱ ቪዲዮ ቀርጾን ካን እያየን እነሱን መተቸት ማለት እነሱ የደረሱበትን መድረስ ያደረጉትን ማድረግ ሲያቅታቸው ነው እነሱን የሚተቹ ሰዎች ብዬ አስባለሁ። ነ ምክንያቱም እነዚህ ልጆች ወጥቶ እርዱ አሉም ችግሮናል ብሎ አያውቁም። የተቸገሩ ሰዎችን ግን ሲረዱ አይተናል። በቪዲዮ እያሳዩን ቤት የሌላቸውን ሰዎች ቤት እንዴት እንዲያገኙ አመቻችቶላቸው ብዙ ነገር እያየን ነው። እነዚህ ልጆችን ማበረታታት ሲገባል።